መጀመሪያ እግዚአብሔርን አመሰግነዋለሁ ክብር ለእግዚአብሔር ስሜ አቡሽ ይባላለሁ አጋጣሚ ነው የመጣሁት እዚህ ቤተ ክርስቲያን አስበም ምንም አላውቅም በአጋጣሚ ነው የገባሁት እዚህ እሷናት እየገባችው እና የሆነ ቤት ቁልፍ ምናምን ይዛ ነው የገባች ከእሷ ተከት እየገባው እዚህ እና እግዚአብሔር ደግሞ ሌላ የራሱን ቁልፍ ሰጠኝ ነው እዚህ ቤት ማለት ስለዚህ መጀመሪያ ጊዜ ነበረ እዚያ አካባቢ ሲከምጠ እግዚአብሔር ሲገባ ተለየብኝ ለሁሉም ጉባኤ እየጸለየ ነበር እነሱ ዞሩ ተለየብኝ ቤተክርስቲያን ሁሉም ቤተክርስቲያን አይቸዋለሁ ሁሉም ነገር አይቸዋለሁ እሷም እዚህ አዲስ አበባ ውስጥ ያልገባችበት ቤተክርስቲያን የለም ነቢይ የለም ሁሉም ቦታ ገብታለች እግዚአብሔር በራሱ ጊዜ ይሰራል ሁሉም ነገር ምንም ለውጥ የለም ሁሉም ቦታ ይዳል አሁን ቁጥሩን አታውቅም የገባችበት ቤተክርስቲያን ማለት ነው እሷ እዚህ ማለት ነው ስለዚህ እግዚአብሔር በራሱ ጊዜ ቦታን ይሰጣል ማለት ከዛ በመቀጠል በእግዚአብሔር የተናገረኝ እዚያ አካባቢ ነበርኩና ፋስተር ደም ነበር የጸለኝ በዛ ጊዜ ገና እግዚአብሔር በምስጋና ያቆማል፣ እዚህ አለኝ እና አሜን አልኩት። ዞሮ ሲጸልይ በቃ ገረመኝ። ና ሳበኝ፣ ቤተክርስቲያኑ መጣሁ። ከዛ በኋላ ከዛ በኋላ እሷ ብዙ ችግር ነበረባት። ለ8 ዓመት ነበረ ትዳር ነበረን። በትዳር ስንት ዓመት? ስምንት አመት። ከዛ ደም ብዙ ይፈሳት ነበረ ብዙ ችግር ነበረባት። ለስንት ጊዜ ከዛ ከተጋበነ ምሮ ከዛ እያስቸገራት ነበረ። ከዛ በኋላ አንድ ጊዜ ያረገዘችን ተጨናገፈባት፣ ጭንገፋ መጣ። በዛ መሀል ከዛ ሄድን ዶክተር፣ ከዚህ በኋላ እንዳታረግዥ፣ ለመሞት ከፈለግሽ ርቅ አርግዥ፣ ማጸሙሽ ወይ መሸከም አይችልም ነበረና እንዳታረግዥ አለ። ነግረነዋል፣ ከዚህ በኋላ እንዳታረግሽ። በቃ ተስፋ የሚያስቆርጥ ነገር ነበረኝና አንዳንዴ ሳስበው ደግሞ ለአብራም ያደረገውን ጊዜ ብዙ ስለሆነ ተስፋ ያደረገዋለሁ እና ከዛ በኋላ እዚህ መጣን። ገና በምስጋና ያቆማል እግዚአብሔር አለኝ። ፓስተር ዘም እግዚአብሔር ይባርከውና እዚያ አካባቢ ቆመን ነበርና አባ አንድ ቀን መጣና ውሌታችን ይዞ አበቃል። ተስተካከለ። ከዚህ በኋላ ሁሉም ነገር ሁሉም ነገር ተስተካከለ። አረ ክብር ስጡት ለኢየሱስ። አበቃ ካለ ነገር ይስተካከላል። መጽሐፍ ሲናገር እንዲህ ከአዛሄል ያመለጠው ከማና ያልፍም ይላል። አባሃዲያ ካለ አዛሬ ለአንድ ሰው እንዲህ ይሆናል። እስቲ አበቃ እበል ውስጥ ከዛዝ፣ ከዛ በኋላ ተስተካከለ ያለኝ ለሁለታችን ነው ተስተካከለ። ከዚህ በኋላ ጭንገፋ አይሆንም። አሜን ብለን ተቀበልን። ከዛ በኋላ 2017 የፍሬ ዘመን ይሆናል በመዝጋና ትቆማለህ አለ። አሜን። ከዛ በኋላ እሷ ከሁለት ወር በኋላ አረገዝኩ አለች። እግዚአብሔር ያደርጋል ብዬ አሜን ብዬ ተናግሮኛል ብዬ ተቀበልኩና ክትትል፣ ሴት ዶክተሩ ለመሞት ነው አይደለም ያረገዘችው ለመሞት ነው ያረገዘችው ብሎ በቃ ተጣሉ ከሷ ጋር። እግዚአብሔር ብሎኛል እንግዲህ ምንም እናደርገው ነገር የለም ብለን ተቀበልንና ክትትሉም እየሄደ እየሄደ እየሄደ ጥሩ እየሄደ አሁንም፣ አምስት ወርም ስድስት ወር እየሆነ ጥሩ እየሆነ ሄደ። እግዚአብሔር ተናግሮኛል በቃ ብዬ ታወቅኩት ለመውለድ ሄደችና ምን አለ። ከዛ በኋላ እንደገና ዶክተራ ሚጡ ሁለት ቀን ምናምን ውስጥ ቆየና፣ ከዛ የሆነ ማታ ላይ ተረባረቡበት ብዬ ሳይሆን የሆነ መድኃኒት አዞን እጃ ሄጄ ስመጣ በጣም ተረባረቡበት። ምንድን ነው ብዬ እኔን አላየሁትም ነበር። እሷን ብቻውን ይዞ ስለገቡ ማለት ይነጋገራሉ ውጭ። ከዛ ወጥቶ ቶሎ ብሎ ቶሎ ኦፕራሲዮን አርጉት። ከዛ ህፃኑ ታፉኗል፣ ሳይሞት አይቀርም ምናምን ብሎ ሲነጋገሩ ሰማሁት። እግዚአብሔር ተናግረኛል እንግዲህ የሚያደርገው ነገር ያውቃል። እሷ ደግሞ ሲያስገቡ የአባን ስልክ ስለምታቅ ቶሎ ብላ ደወለች እሱ ጋር በዛ ጊዜ አላነሳም ነበረ። ና ተመልሶ ደወለ ምንድነው ነው ስል እሷ እንደዚህ ኦፕራሲዮን እንደዚህ ብሎ እንደዚህ ሲያደርጉኝ ምናምን አለች። ከዛ ኦፕራሲዮን ማድረገ ምንም ማድረገ እግዚአብሔር ንጹህ ልጅ ይሰጣል። እስቲ ይሄንን ነገር እስቲ ከሷ አንደበት እንስማው። እኔ እዚህ ቤት ሲመጣ ቀጥ ብዬ እንደዚህ ቆሜ አይደለም እኔ ጎባጣ ሆኜ ነው። እንደቃን ነው ማለት ነው። እውነት የእኔን ነገር ሲናገር አያልቅም። እኔ እዚህ ቤት ሲመጣ በጣም ብዙ ሸክም ተሸክሜ ነው የመጣው። በሽታ ይዤ ነው የመጣው። ጭንቀት ይዤ ነው የመጣው። ይሄ ሁሉ ተራግፎ ዛሬ ምስጋና ሰው እዚህ ቀጥ ብዬ ቆመ። እግዚአብሔር ይመስገን። ከዛ እሱ የራሱ እዚ ቸርች የሚባል ነገር ከዛ የተነሳ አልገባም ብሎ እምቢ አለ። ቸርች ምን ጠቀመ ቸርች መሄዱ ዝም ብሎ ቦታ ማጣ በቦ እንጂ ምን ዋጋ አለው ብሎ ተወ። ከዛ በኋላ እኔ አንድ ቀን አሞኝ እዚች ጋር መጥቼ እሱ ሕክምና ሂጂ ብሎ ላከኝ። ወደዚህ መጣው እዚች ጋር የሆነ ሕክምና አለ ብዬ ከዛ መጣው። እግዚአብሔር ይመስገን የዛኔ በጣም ወገብ በቃ መናገር አላቃተኝ። ከዛ በኋላ ሄዶ አለ ሄደ እግዚአብሔር ይመስገን። ዛሬ ዘበቃው እኔ እና እሱ የተጋባ ስምንት አመት ነው። ልጅ አልነበረም። በቃ በጣም ብዙ ደም እየፈሰስ ነበረ። አመት ሙሉ አመት ሙሉ በቃ አለማቋረጥ ነው። እግዚአብሔር ይመስገን። ብዙ ነገር ነው እግዚአብሔር እዚህ ቤት ከኔ ያራገፈው ማለት ነው። ከዛ ልክ እንደመጣው ያ ደሙም ቆመ። እዚ ቆየው 2007 እዚ እየተከታተልኩ ነበርኩና እግዚአብሔር ይመስገን። እዛው አረገዝኩ መሀሉ ማለቴ ነው። ከዛ ከሆነ በኋላ ሁለት ወሩ ጨነገፍብኝ። ከዛ የሆነ እንደገና ኦፕራሲን ትደርግ ያለች ውስጡ እየቀረ ያለ አሉ። ከዛ ይዤ ወርቀቱን ይዤ መጣው። አባ ይሄ ነው ይሄ ቀላል ነው ብሎ እኔ ላካ ብዙ ነገር ለ ይናገር ብዬ ወርቀቱን አሳየው ማለት እሱ እንዶ ከእግዚአብሔር ጋር ቀላል ያደረገ እግዚአብሔር ሰው እግዚአብሔር ብዙ ነገር ነው የጠበቅኩ ግን በቀላል በአንድ ቃላት ነው። ከዛም ወረቀቱን ይዤ ገባሁ። በዛ ሁለት ወር ሳይሞላ እኔ መሀል ሲያምመኝ ህርቅ ሲያ ጥንሳለ አሉ። ከዛ ክትትል ለርቁ አንቺ ምን ሆነ ብሎ ዶክተሮቹ፣ በቃ ከኔ ጋር እንደዚህ ቆሙ። ለምንድን ነው እግዚአብሔር ይችላል ካለ እናንተ ምናገባችሁ? እናንተ እንደዛ እያላችሁ እያላችሁ፣ ለሞት ነው አይደለ? አንቺ እንደዚህ የሆንሽ አሉ። በቃ አትከታተይ ተይ አልኳት። እኔ እግዚአብሔር ይችላል ክትትል አያስፈልግም ብዬ ከነሱ ጋር እነሱም ተመልሶ አባ ብሎ ምን ብሎ እንደዛው ቃ እንዳትኝ፣ ሌላው መመከር አለብሽ አሉ። እሽ ብዬ እንደዛው ተከታተል። እግዚአብሔር ይመስገን፣ ከዛ ወዲህ ምንም ህመም የለም፣ ምንም የለም። ንጹህ ልጅ ያው እግዚአብሔር በእናንተ ፊት ይዤ እንዲቆም ያደረገኝ ስሙ ምጥ ጊዜ ማለት ሕክምና ከገባው በኋላ በጣም አመኝ። ከሱ ስልክ ወስጄ ለአባ ደወልኩ። አባም ለእኔ እንዶ ብዙ ነገር ነው የዛንም፣ የጠበቅኩ እንደ ዛሬ ብዙ ነገር ይናገራል ብዬ ነው። ከዛ አንድ ቃላት የእኔም እኮ እንደዚህ ናት፣ ሁሉ ነገር መልካም ይሆናል፣ የእኔም እንደዚሁ ነው፣ የወለደችው ችግር የለም አለ። እሺ ብያምን፣ ከዛ ልክ ሐሙስ ነው እሱ አውቃለሁ፣ ሐሙስ ጠዋት ነው ማታ፣ በሰላም አምሳት እግዚአብሔር ይመስገን በሰላም ተገላገልኩ። አንድ ጊዜ የእግዚአብሔር ሰውን እናንተ ሁላችሁ እጅ አንስታችሁ እንድጨበጭብ እንዳመሰግኑ እፈልጋለሁ። እግዚአብሔር ሰው እግዚአብሔር እኔ መመስገንም ፈልገው እዚ ሚዲያ የሚከታተሉ እዚ ቤት ኑ፣ ኢየሱስ ያድናል ይፈውሳል። እንደ እኔ የጎበጠ ካለና እመን እግዚአብሔር ያድና ያደርጋል። እግዚአብሔር ቃል የገባውን ይፈጽማል እንጂ እግዚአብሔር እንደሰው አይደለም። በእኔ ላይ ብዙ ነገር ተደርጎ ነበር ብዙ ነገር ተብሎ ነበር። ይሄ ሁሉ አባሳተ አውልቆ እግዚአብሔር ዛሬ የክብር ሰው አድርጓል። እኔ በዚ ፌስቡክ የሚከታተሉት ምንም የሚዲያ የሚከታተሉ እግዚአብሔር ሰው ኑ፣ እዚ ፈዋሽ አለ እዚ አዳይ ኑ ኢየሱስ ይላል እግዚአብሔር። ለትውልዱ ያነሳ እግዚአብሔር ሰው አለ ኑ። እግዚአብሔር እላለው። እኔ ምንም ቃላት የለኝም። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ወረቀት ይዛ መጣች። ደም እንዲህ ብሏል፣ እንዲህ አሉኝ ምናምን አለችኝና፣ በቃ አባ እንዲህ ነው ብላ ይዛ ስትመጣ፣ አይሆንም ደሙም እንዲህ እየፈሰሰ ነው አይቆምም አሉኝ አለች። በቃ እኔ አቆሚያለሁ ይዤ አልኳት። በቃ እና፣ በጣም ፊቷ ጠቆረ። ሰው ደስ ነው የሚለው። ቆመ ቆመ፣ ነው በሉ እስኪ። ሁለተኛ ደግሞ ሆስፒታል ሆና ደወለች፣ ምት ምጥ ላይ። በቃ ችግር የለውም እንዲህ የሆነ ነው በኃይለኛው። አይ እኔ ነኝ እንደውም ደወልኩላትና፣ በሰላም ታቅፈሽ ትመጪ እና መድረክ ላይ ትመሰክሪያለሽ። ሌላውን ትያቸው አልቋ ሌላውን አቁሚ። ምንም ነገር አንቺ ላይ ሊመጣ አይችልም። ሐኪም ብዙ እንደሚል አውቃለሁ። እብድነ ተብያለሁ። እኔ በሁለተኛው ልጄ አእምሮ የለው ሞቷል ሲለኝ አልሞተም ብየዋለሁ። ኢየሱስ ያድና ዋናውን ከሰማ አትናወጥም። በሉ እስኪ ያለው የታመነ ነው። ሃሌሉያ። ስለዚህ ይሄ ቤት የተባረከ ሃሌሉያ ገና እልፍ አላፊ ገና ሳሙኤል ይምጣል። ይብዙ አይደል ይብዙ በኢየሱስ ይብዙ በኢየሱስ ይሰጣል ያደርጋል ያከናውናል ከዚህ በኋላ የትኛውን መንገድ ላይ ታማኝ እጁ አይጥልም ነገራችሁ ሁሉ ይለምልም በኢየሱስ ስም አተምኩት አሜን